በመላው ዓለም የምትኖሩ የልዑል እግዚአብሔር ቤተሰቦች በመድኃኔ ዓለም ስነ ስቅለትና የሞቱ መታሰቢያ እንዲሁም በታላቋናት በመብራን ሐዘናት ሰላም እግዚአብሔር በያላችሁበት ቦታ ይድረሳችሁ። መድኃኔ ዓለም ቸርነቱን አብዝቶልን ዛሬ የምንማማርበት ርዕሳችን በሰሞነ ሕማማት የሚጸለዩና የማይጸለዩ ጸሎቶች እንዲሁም በሰሞነ ሕማማት ምን ምን ነገር አይደረግም በሚል ርዕስ ይሆናል። ወደ ትምህርታችን ከመሄዳችን በፊት እንደተለመደው እኔ ቀስቃሽ ሁኜ እናንተ ሰሪ ሁናችሁ ብዙ የበረከት ጉዞዎችን ተጉዘናል። አሁን ላይ አንድ የበረከት ስራ ግን ይዞናል። እስካሁን በጣም በተደጋጋሚ ጊዜ እየጠየኳችሁ ነው፣ የሰማዕቷ የቅድስት አርሴማ የበረከት ስራ ነው። ብዙ ጊዜ ፈጅቶብናል። ያው ነግሪያችኋለሁ፣ ምክንያቱም በግልጽ አሁን ላይ ደግሞ እቃዎችም እየተወደዱ ነው። እስኪ ላሳያችሁ የሆነ ነገር። ይሄ አሁን አንድ መኪና አሸዋ ነው። ይሄን ለመግዛት ወደ 150 ሺ ብር ነው። ከተማ ላይ 50 በዛ ከተባላ እስከ 80 ሺ የሚፈጅ የአሸዋ ዋጋ፣ እዛ ሲደርስ ግን 150 ሺ ነው የምንገዛው። ይሄ ደግሞ በብዙ ነገር ሌሎች የምንሰራቸውን ስራ ወይም ሌላ ስራ ላይ የምናውለውን ገንዘብ አብዛኛውን እዚህ ላይ እንድናውል አድርጎናል ማለት ነው። ቤተ ክርስቲያን ለመስራት ምን ያህል አሸዋ እንደሚያስፈልግ ታውቃላችሁ። አንዱ መቶ ሃምሳ ሺህ ብር ከሆነ አንዱ መኪና፣ ቦታው እልም ያለ ጫካ እና ገጠር ስለሆነ መኪናም ስለማይገባበት በጣም አስቸጋሪ ነው። ክረምት ሳይገባ በፊት መንገዶች ሳይዘጋጉ ለቤተ ክርስቲያኑም ስጋት ሳይሆን አገልጋዮቹም እኛም አሁን ላይ ብዙ ሀሳብ ገብተናልና የሚሰሩ ሰዎችም የዕለት ተዕለት ጭንቀታቸው ነው። ከኔ ጋ አብረውኝ የሚሰሩ ብዙ ሰዎች አሉ። በተለይ ኃላፊነቱን ወስዶ የሚሰራ ሰው አለና የቅድስት አርሴማ እኔ አሰባስቤ ገንዘቡን ወደሚሰሩ ሰዎች ልካለው። እነሱ ደግሞ የቅድስት አርሴማ ልጆች እና ወዳጆች ናቸው፣ ይሰራሉ እና በረከቱ ለጋራ ነው። እኔ መሀል ላይ ሆኜ እናንተ እንቀሳቅሳለሁ፣ እናንተ ትሰራላችሁ፣ በረከቱ ለእናንተ ይሆናል። እና በቅድስት አርሴማ ስም እንደገና አሁን በዓል ነው። የበዓሉ ለእሷ እናደርግላት። እስኪ ለበዓል የምንልከውን በዓል የተለመደ ነው። ለነዳያንም መጎብኘት፣ የተቸገሩትን ማየት፣ በክርስቶስ እና በመድኃኒዓለም ስም ለተራቆቱት በዓል ማክበሪያ ለሚያጡ ሰዎችን መጎብኘት የተለመደ ነው። አሁን ላይ እኛ ደግሞ የበዓላችን የምናደርገው ቅድስት አርሴማ ቤተ ክርስቲያን ላይ ነው እና በድጋሚ ጠይቃችኋለሁ እንደው ሰማይቱ አፈቃዱ አሁን የቤተ ክርስቲያን ጨርሰን እኛም እናንተም የበረከት ሰዎች እና የበረከት ተካፋዮች የምንሆንበት ጊዜ መድኃኔዓለም በቸርነቱ በፈቃዱ በኩል ጊዜውን ያቅርብልን። አሜን። እሺ፣ መድኃኔዓለም በቸርነቱ ጉባኤያችን ይባርክልን፣ ክፉን ኃይል ያዝልን። አሜን። እንግዲህ ሁላችንም እንደምናውቀው ሰሞነ ሕማማት መድኃኔዓለም ቸርነቱን እና ምሕረቱን ለሰው ልጆች ያለውን ፍቅርና የማዳን ጉዞ የተከናወነበት ከሰማይ ሆኖ የሰው ልጅ እና ይችን ምድር በእኛ ሥጋ በእኛ አንደበት በእኛ በሰጠን ምድር ላይ ተመላልሶ የሰው ልጆችን የመዳን ጉዞ የፈጸመበት እሱ በእሱ ሞት እኛ የተፈታንበት ከዳቢሎስ እስራት ከውርስ ኃጢያት ከሲኦል ባርነት ነፃ የወጣንበት በሱ መገረፍ፣ በሱ መሰቃየት እኛ ከፍ ያልንበትን ጊዜ የምናስብበት ነው። የነፃነታችንን ጊዜ የመዳን ያለምን ፍቅር ሕማሙን፣ ስቅለቱን፣ ሞቱን የደረሰበትን ለህሊናና ለአይምሮ ላይምሮ በሰው ልጆች አስተሳሰብ የሚዘገንን ተግባርን ይህን እያሰብን ራሳችንን የምናደክምበት ኃጢአታችንን የምናስብበት ኃጢአታችንን እንዲምረን ደግሞ ኪርያላይሶን ያን በርቱን የምንጠይቅበት ከዛም በላይ ደግሞ ለአምላክነቱ የአምልኮት ምስጋናና ተማጽኖ በፊቱ የምናቀርብበት ጊዜ ነው ይሄ ወቅት። በዚህ ወቅት ብዙ ጊዜ የመድኃኔዓለም ስነስቅለት መድኃኔዓለምን መከራውን እና የሱን ሞት እሚያስቡ የሚያነሱ ጸሎቶች የበለጠ ይመከራሉ። ለምሳሌ ያህል ድርሳነ ማህያዊ፣ ድርሳነ መድሃኒ ያለም፣ መልክአ ሕላዌ እነዚህ የሚባሉ ጸሎቶች የመድሃኒ ያለም ስነ ስቅለት የሚያወሱ ከዛም በተጨማሪ የዳዊት መዝሙረ ዳዊት፣ ውዳሴ ማርያም ይጸለያል። የመብራን ሀዘናትን የሚነኩ ጸሎቶች እነዚህም የበለጠ ይጸለያሉ። መድኃኔ ዓለም በመንገላታቱ በመሰቃየቱ በመገረፉ በጥፊ በመመታቱ አምላክ ሆኖ ሳለ በፍርድ አደባባይ በመቆሙ ሰማያውያን እና ምድራውያን የነፃነትን ምስራች ለመስበክ በማደርገው ጉዞ ላይ የእመብርሃን ሀዘን ቀላል አልነበረም። የእናትነት ሀዘን አንጀቷ የተቃጠለበት ውስጧ ያረረበት መራራ የሆነ እምባን ያፈሰሰችበት በዓለም ከአቤል ጀምሮ እስከ ዓለም ፍጻሜ የሆነ ሁሉ የእሷን ሐዘንና እምባን ለቅሶን የሚያክል የለም ተብሎ የተጻፈላት የተነገረላት ነቢያት ቀድሞ መድኃኒ ዓለም እንዲወለድ የነሱ ጸሎትና ልመና ስቦታል። ከነሱ እምባ ከነሱ ጸሎት በላይ ግን መብርሃን በአንዲት ቀን በቀራንዮ ያለቀሰችው እምባ ያሳለፈችው ጊዜ ይበልጣል ብለው አባቶቻችን ቀደሞ አበው ይናገራሉ። ስለዚህ የእመ ብርሃን ሐዘንም የሚነኩ ጸሎቶች ይጸለያሉ። አርጋኖን የእሷ ምስጋናም ይቀርባሉ። አርጋኖን ከዛ በተጨማሪ ውዳሴ ማርያሟን አንቀጸ ብርሃን የወዲሷ መላይክትን አድርሱላት። የእሷን ሐዘን እያሰባችሁም አልቅሱላት። ስለመድሃን ያለም አልቅሱ። በተለይ በዚህ ወቅት ከቻላችሁ በእንባ ተማጸኑት፣ በእንባ ለምኑት። የተቸገራችሁበት ነገር ላይ የጠፋው፣ የጎደለው፣ ያጣችሁት ነገር ላይ አተኩራችሁ በእሱ ስነ ስቅለትና ፍቅር የተከፈለልን ዋጋ አማካኝነትና በኩል ብትጠይቁትና ብትለምኑት ማንኛውም ነገር ምላሽ የሚሰጥ ቸርና መሐሪ፣ ርኅሩኅና ይቅርባይ የፍቅር አባትና አምላክ ናያለን ያለን። ስለዚህ እንደዛ አርጋችሁ ለምኑት፣ ጠይቁት። ከዛም በተጨማሪ ታላቋን የንጉስ የአምላክ እናት መብርሃንን አብዝታችሁ ለምኗት በሐዘናቷ በኩል የማትሸከሙትንና ከጠየቃችሁት በላይ እጥፍ አድርጋ እምትመልስ እናትና መቤትም አለችን ስለዚህ የሷን ሀዘን አንድ የመድኃን ያለምን ስነ ስቅለት 13ቱ ቅንዋተ መስቀል አምስቱ ማለት 13ቱ ህማማተ መስቀል አምስቱ ቅንዋተ መስቀል ከዚም በተጨማሪ አጋይስት አለም የስላሴ ምስጋናም ይቀርባል። መልክዓ ስላሴ፣ ሰይፈ ስላሴ ይደረሳል። ምክንያቱም ስሉስ ቅዱስ በፈቃዳቸው ዓለምን ያዳኑበት የመዳን ጉዞው በአብ ፈቃድ፣ በወልድ ፈቃድ፣ በመንፈስ ቅዱስ ፈቃድ ስለተፈጸመ ስሉስ ቅዱስ ኢየሱስ በሚል ስምና ኃይል በወልድ በአንድያ ልጁ በኩል የሰው ልጅ ነፃ ያደረጉበት ጊዜ ስለሆነ የቅድስት ስላሴ ምስጋናም አይቋረጥም። በዚህ ወቅት ብዙ ጊዜ የማይጸለዩ ጸሎቶች ምንድን ናቸው ካላችሁኝ፣ ብዙ ጊዜ በዚህ ወቅት የሚከለከሉት ድርሳናት፣ ገድላት እንዲሁም የጸጋ ስግደት። ብዙ ጊዜ ያው ድርሳናት ገድል ካልተነበበ መቼም የጸጋ ስግደትም ትንሽ ይገራል ወይም ይቆማል ለጊዜው፣ ለዚህ ሕማማት ጊዜ ማለት ነው። ድርሳናት ስላችሁ መድኃኒዓለምን ስነ ስቅለቱ ላይ እና የሞቱ መታሰቢያ ላይ አብዝተን ስለምን ጊዜያችን ስለምናሳልፍ ቤተ ክርስቲያን እስከ 11 ሰዓት መድኃኒዓለም 9 ሰዓት ነው። ነፍሱ የወጣችው 11 ሰዓት ላይ ከመስቀል የወረደበት ነው። እስከዛች ሰዓት ድረስ ቤተ ክርስቲያን ክፍት ሆና በየሶስት ሰዓቱ ከፋፍላ እየሰገደች በአጠቃላይ የተገረፈውን ግርፋት 6666 የሚሞላ የስግደት ቁጥርን ታቀርባለች። እዚህ ውስጥ የሚሰገዱ ስግደቶች ሁለት ናቸው። አንደኛ የአምልኮት ስግደት አለ። ለከ ይደሉ ክብር ወስብሐት ወስግደት እየተባለ አምላክ ይደሉ ለማየዊ ይደሉ፣ ለስሉስ ይደሉ የሚባለው ስግደት የአምልኮት ነው። ስለዚህ የአምልኮት ስግደት ቀድሞ የነበረውም የአምልኮ ስግደታችን መቀጠል አለበት ማለት ነው። ሁለተኛ የንስሐ ስግደት ነው። ኪሪያ ላይሶን ኪሪያ ላይሶን የምንለው ማረን፣ ይቅርበለን፣ ራራለን አጢአታችን ደምስ ስልን አጥፋልን ማለት ነው። በስነ ስቅለት በመከራ በኩል ማረን ለእኛ ስትል በከፈልክ ዋጋ በኩል ይቅርበልን፣ ማሪነና ምረትን አሳየን። ቀድሞ ነቢያትን እንደማርክ ዛሬም እኛን ማረን። ቀድሞ ነቢያትን ከዳቢሎስ እስራት እንደፈታ እኛንም ፍታን። የዘር ኃጢአትን እንዳቆምክልን እኛ ላይ ማቆምልን። የተባረከ ትውልድ ስጠን፣ የተባረከ ሀገር ስጠን፣ ቤተሰቡን፣ ቀየውን፣ ሰፈሩን፣ ህብረተሰቡን በአጠቃላይ ሕይወትና ውስጥም ውጭም ያለው ማንነታችን ሰብአዊ ግንባታችን በአጠቃላይ በአንተ የሥነ ስቅለት ኃይል በኩል ያዝልን እያልን የጸጋ ማለት የንስሐ ስግደት እናቀርባለን። ስለዚህ ኪሪያ ላይ ሶን ኪሪያ ላይ ሶን እያን የምንሰግደው የጸጋ ስግደት ነው። እብኖዲ ታኦስ ማስያስ ኢየሱስ ክርስቶስ የአምላክ ስም ነው። ታኦስ እብኖዲ ስንል ማረን ያው የአምላክን ስም ጠርተን ማረን ነው በየቋንቋው የተለያየ ትርጉም ይኖረው እንጂ ማለት ነው። ይሄ ነው ትልቁ ነገር። ስለዚህ በሰሙን ሕማማት ሁለቱ ስግደቶች በብዛት ይሰግዳሉ፣ የንስሐ ስግደትና የጸጋ ማለት የአምልኮት ስግደት። የጸጋ ስግደት በዚህ ወቅት የለም ማለት ነው። ከዛ በተጨማሪ በዚህ ወቅት ብዙ ጊዜ የሚታሰበው የመድኃኔ ዓለም ስነ ስቅለቱና የመከራው ጉዞ ላይ ነው። በተቻላችሁት መጠን እሱ መከራ ላይ ለማሰብ አንደኛ ከእምነትና በተከፈተ ልቡ ነው ስነስቅለቱን ማሰብ እንድንችል መማፀን ነው። አሁን በዚህ ወቅት መናፍስት አብዝተው ይፈትኑናል። አይምሮችንን ያጋቡታል። የማይከፍተውብን የማያውቁት አይነት ውጊያ ነው የሚከፍቱብን። ምክንያቱም ትልቅ የበረከት ጊዜ ነች። በዚህ ወቅት ብዙ ኃጢአት የሚደመሰስበት ሰዓት ነው መድኃኔ ዓለም በስነ ስቅለቱ በኩል ለምንማፀነውና እና ለምንጠይቀው ጥያቄ በሙሉ እንደ ሀገር ይሁን እንደ ቤተሰብ ይሁን እንደ ትውልድም ይሁን እንደ ግለሰብ የሚሆን ማንኛውም ጥያቄ መልስ ይመልስልናል። ምክንያቱም እሱ ለእኛ ሲል ነው ይህን ሁሉ ነገር ያደረገልን እና ፍቅሩንም ጭምር የምናስብበት ነው። ስለዚህ መናፍስት አብዝተው ስለሚዋጉን ከቻን ቀድመን ማሳሰር ነው። እንደዚህ ያው በዓላቶች ሲደርሱ ከበዓላት በፊት እንደዚህ ከስነ ስቅለቱ መታሰቢያ በፊት የመብርሃን በዓላት በፊት በቃ የምትወዱት የምታከብሩት ብዙ በረከት የምታገኙበት ቀን በፊት መናፍስት አብዝተው ሊዋጉ ስለሚችሉ ቀድማችሁ መናፍስቶቹን ማሳሰር ነው። በምትወዱት ጻድቅና ሰማይት እንዲያስርላችሁ መማጸን ነው። አለበለዛ በዓሉን ያበላሹብናል፣ ትርጉሙን ይስታል። ስለዚህ ይህንንም እያሰባችሁ እሺ፣ በዚህ ወቅት የማይደረጉ ነገሮች ያው የታወቀ ነው። ያው ብዙ ጊዜ ስራ ያው ምን ይደረጋል ስራ ያው እስከ ሐሙስ ድረስ መስራታችን አይቀርም መቼም፣ ካልሰራን አይሆንም። ባይሆን ባንሰራ መልካም ነበር፣ ስነ ስቅለቱን ብቻ ብናስብ። ምክንያቱም ቤተክርስቲያን ግፍት ስለሆነች ቀኑ ሙሉ ብንውል ጥሩ ነበር። ግን ካልተሰራ ደግሞ እንዴት ይሆናል? ምንችል፣ ቤተ ክርስቲያን ሄደን ማንችል፣ ኦንላይን አሁን ዘመኑ ተራቋልና በኦንላይን እየተከታተል ስግደቱን መስገር ነው። ሰላምታ የሚከለከልበት ምክንያት ይሁዳ መድኃኒዓለምን በሰላምታ በኩል አሳልፎ ስለሰጠው እንዲሁም ሀጢያቶችም በጣም በዚህ ወቅት ውጉዝ ናቸው። እላፊ ማውራት፣ ፌዝ፣ ቀልድ፣ ቧልት ከመጥን በላይ መሳቅ፣ መጫወት እንደው ባለትዳሮች ራሱ በዚህ ጊዜ ነው አልጋቸውን የሚለያዩት። እጮኛ ማቶች ነው የሚባለው፣ እነዚህ በወንድና ሴት ጓደኛ ማቾች ያሉት ራሱ በዚህ ጊዜ እንደው ንግግራቸውን፣ ጨዋታቸውን፣ ወሬያቸውን ይገቱታል። ቀድሞ የነበረው አይኖርም፣ በመጠኑ ይሆናል በዚህ ወቅት። በዛ ላይ ደግሞ ብዙውን ጊዜ በአርምሞ ቢሆን መልካም። አርምሞ ሆነን ህሊናችን አእምሯችን መድኃኔዓለም ጋር መውሰድ ህሊናችን አእምሯችን በመድኃኔዓለም ስቅለት በኩል መሳል። ይሄ ትልቁ በዚህ ጊዜ የምናሳልፍበት ወቅት ማለት በዚህ ጊዜ ማድረግ ያለብን ነገር ነው። ቤተክርስቲያን ሀዘን ላይ ነች። አምላኳ ፈጣሪዋ ንጉሷ ጌታዋ መድኃኒቷ የተሰቀለበትና ሕማሙን የምታስብበት ጊዜ ነው። ጥቁር ለብሳለች። አገልጋዮቿ ጥቁር በጥቁር ለብሰው ነው መጽሐፉን የሚያነቡት አገልጋዮቿ ካህናቶቿም ሀዘን ላይ ናቸው። ስለዚህ ቤተ ክርስቲያን ስታዝን እኛ ልጆቿም አብረን ማዘን አለብን። ቤተ ክርስቲያን ስታዝን እኛም አብረን የሀዘኗ ተካፋይ መሆን ስላለብን ሀዘን ላይ እንዳለን ህሊናችንና የኑሯችንን እዛ ውስጥ ከተን መድኃኒዓለምን ብቻ እያሰብን መኖር እና ይህን ጊዜ ማሳለፍ፣ በዕለቴ በዚህ ጊዜ ኑሯችንን በዚህ ሁኔታ ላይ ብናሳልፍ የበለጠ የበረከት ሰዎች እንሆናለን ማለት ነው። ከዛ በተጨማሪ ደግሞ መቁጠሪያ መጠቀም ይቻላል ወይ ምናምን የምትሉ አሉ። ያው መናፍስት መገሰጫ ስለሆነ ካስቸገራችሁ አንስታችሁ አቁም ብላችሁ አስቆም ትችላላችሁ። እንደ ድሮ መቀጥቀጥ ካለ ደግሞ መድኃኒያ ለምን እንግዲህ መናፍስት ያስቸግራሉ። በዚህ ወቅት በጣም ነው የሚያስቸግሩት ከአብይ ጾም በፊት አብይ ጾምን አብዝተው ይፈትኑናል። ከአብይ ጾም ውስጥ ደግሞ ሕማማትን በጣም አብዝቶ ይፈትናሉ። ሕማማቱ ሲያልፍ ደግሞ ያኛው የምቾት ጊዜ ደግሞ ተደላለው ይቀመጣሉ። ቁም ስቅላችንን ሲያሳዩ ነው ይህ ወቅት የሚያሳልፉት። ምክንያቱም ክፉ መንፈስ እንደፈለገ ተወራጅቶ ኑሮ ትልቁ የተጎዳበት ወቅት የሕማማት ወቅት ነው። ዳይብሎስ መሸነፉን ነው የምናስበው በዚህ ወቅት እሱ መረታቱን ወደ ሲኦል መውረዱን ስንት ዓመት ይዟቸው የነበሩ ነፍሳትን እንደተነጠቁ ነው የምናስበው በዚህ ጊዜ። ስለዚህ እሱ ደግሞ ይህንን ነገር አይወደውም። ጠላት አይደለም እሱ መሸነፉን እያሰብን እሱ እንዴት ይለቀናል? የኔ መሸነፍ ነው የምታስቡት ብሎ ከውስጥ መከራችን ነው የሚያበረ ብሎ ነው ወደኋላ ተመልሶ ማይ ቀድሞ ያልከፈተውንና ያላመጣብን ውጊያና ፈተና የሚያመጣብን ስለዚህ ቶሎ ብላችሁ ማሳሰር እሱንም ፈተናውን እንዲያቆም ለመድኃኔዓለም ለማሳልፋችሁ መስጠት። ከዛ በተጨማሪ ብዙውን ጊዜ ራሳችሁን በማድከም አብዝቶ ባለመመገብ፣ ከቻልን እስከ 11 ሰዓት ካልቻልን፣ ከበረታን እስከ አንድ ሰዓት የጾምን መድኃኔዓለምን ስነ ስቅለቱን ለእኛ የከፈለልን ፍቅር ብናስብ የተሻለ ነው ብዬ አምናለሁ ማለት ነው። በዚህ ወቅት እንግዲህ የመድኃኔዓለምን ስነ መከራ እንዲሁም ሞት እንዲህ ነው ብሎ ለመናገር በእኔ አንደበት በጣም ከባድ ነው። እሱን ከእኔ የተሻሉና ብዙውን ጊዜ ቤተክርስቲያን ጊዜያቸውንና እድሜያቸውን ያሳለፉ በተግባር የተረዱት በእውቀት የተራቀቁት ቢያስተምሯችሁ ነው የሚሻለው። እኔ አንድ ደካማና ምስኪን በእውቀት በእድሜም በመንፈሳዊ ምንም እና ምንም የሆንኩ ሰው ስለሆንኩኝ ስለሱ እንደዚህ ብዬ ለመናገር አቅም የለኝም፣ እውቀትም የለኝም፣ ግንዛቤውም የለኝም፣ ሞራሉም አይኖረኝም። በዚህ አቅምና መድኃኒ ያለም በቸርነቱ ግን የእሱን የሥነ ስቅለት ፍቅርና የሞቱን ነገር በልባችንና በአይምሯችን ስሎልን ክፉን ሀይልና መንፈስ ይጣልልን። ከዛም በላይ እናታችንን መብርሃን የእናትነት ፍቅሯን አታጉድልብን። አሜን። ሞስባት ለእግዚአብሔር ይቆይ።